ወደ ሌላ ሀገር ነው ወደ ውጭ ሀገር ነው የምትኖረው። እንግዲህ እሷ ሳትሄድ ሰርፕራይዝ እናድርጋቸው አሸኛነት እናድርግላቸው ብሎ እንግዲህ ምግብም ሁሉ ቤት ሙሉ ነገር ነገር ሁሉም ተዘጋጅተዋል። እንግዲህ ደስ የሚል ነው እንግዲህ ማለት ነው። ሁለቱም የእሷም እናት የእሱም እናት እነዚህ ቁጭ ባሉበት እንግዲህ ፍቅራቸውን ተገለጸጹ ማለት ነው። እሷም እወድሃለሁ በጣም ነው ማምህ እሱም ደግሞ እኔ በጣም ነው የምወድሽ በጣም ነው የማፈቅርሽ። ቃል ደግሞ ይከሱበታል ቃል ቃል ይሄዳል ብሎ እንግዲህ እነሱ የጠበቁት እንግዲህ ቀለበት ነው የሚሰሩት። ለብዙ ጠብቆ ብቻ ነበረ ሰርፕራይዝ የሚያደርጋቸው ቀለበት አይደለም። እኔም ራሱ ላ እየጠበቁ ነበረ ብድግ ብሎ ሲነሳ ማለት ነው እውነቱን ቀለበት ሊያጠለቅላት ነው። ብዙ ማለት ነው እየጠበቁ የጠበቁ ጉዳይ አረግም እውነት መሰለኝ እኔ ወላሂ ብድግ አሁን ከእንግዲህ ቀለበት ነው አይደል? የሚቀረው ብሎ ብድግ ብሎ ቀለበት እውነት እንዲያለ ግን ያመጣ። በጣም ተለያዩ፣ ያረገው ለካ ማለት ነው ይገርማል። አንዳንድ ነገር እኔ እራሱ እራሱ ያስቀኛል። ግን ግን በጣም አነጋገሩ አሰራሩ ደግሞ በጣም ሀይማኖተኛ ነው። በሀይማኖቱ በጣም ጠንካራለች ነው ሴት ልጅ ደግሞ ይንከባከባል አይጎዳም። ደግሞ እንግዲህ ፍቅረኛ ነበራት ፍቅረኛ ሆናለች መሰለኝ በሱ እንግዲህ በእሱ የሆነ የተለያዩት ማለት ነው እንግዲህ እንጂ መጀመሪያ ወላሂ ከሷ ጋር መስሎ የነበረ ማለት ነው። ብታጀራዋል እንግዲህ የምታውቃት አሁን ከሌላ ጋር እንትን ያለች ነው ማለት ነው። እና ደስ የሚሉ እንግዲህ ዛሬ አይታቸዋል ማለት ነው። ወላሂ በጣም ነው ደስ የሚሉ የነበረው። ምርቃት ራሱ ምርቃታቸው ራሱ ሲመርቋቸው እናትየው ማለት ነው። እናትየው ደግሞ እንትን ምንድን ነው አየሁኛለች ህልም አይቼ ምን አይቼ ብላ እንግዲህ ሰምታችሁታል ማለት ነው። ትክክለኛ ነው የተናገረችው ማለት ነው። እሱን ሁሉም ነግራለች። ያው እሱም ልጇን በጣም ነው የምትወደው እናትየው ማለት ነው። አታምነው ነው እሱም እናቱ በጣም ነው ያው፣ እናት የሚጠላ የለም በጣም ነው የሚዋደዱ ትላቸዋለሁ። እና በጣም ነው ደስ የሚሉት ወላ እያጓጓሉ ማለት ነው። እሷም ያው በጣም እንደምታምነው እንግዲህ ብዙ ምርቃት የተቀበሉት እናት እና አባት እናት እና ሁለቱም እናቶች መካከለኛ አለባበሳቸውን አይታችኋል። አቀራረባቸውን አይታችኋል። ምግብ ደግሞ በጣም አንቀረጽኩላችሁም። አንቀራርቶላቸው ይህን እንጂ ብዙ የምግብ ቀርብ ተዘጋጅተዋል። ወይ የእርሱ ቪዲዮ እንደሳችሁ ሙሉ ካያችሁት ብዙ ነገር ታያላችሁ ማለት ነው። ምግብ ራሱ ተዘጋጅተዋል ማለት ነው። ያው የእናት አሸናኙት ነው። ትናንትና ደግሞ ያው የእናት ቀን ነበረ። የእናት እና እናትን ደግሞ እድሜ ጤና ይስጣቸው፣ እናታቸው ሁለቱም የሁሉም እናት እድሜ እና ጤና ይስጣቸው። እንትናት ዘመናቸው ረጅም ጊዜ ይሁንላቸው፣ እንዲ ነው የሚባለው ይሁንላቸው እና በጣም ደስ ይላሉ። ያው እናት ያው ደግሞ የቴንሳን እና ደግሞ የአላዜን አደራ ሰጠችው እኔ ያንተ አደራ ሰጥቼ ያለው ልጅ ብላለች ማለት ነው። ሶሻል ሚዲያ እውነቷ ነው። ብዙ ነገር ይወራል፣ ብዙ ነገር ይነጋገራሉ፣ ብዙ ነገር ይቀላሉ። በሱ የመጣ እናንተ እንት መሆን አለባቸው እንጂ እንደ ሌላው ሰው የእውነት ነው፣ በብራንክ ነው፣ ምንድነው የተለያዩ እያሉ ይለያያሉ። ታውቃላችሁ። እሱን እሱን አይቶ ነው ማለት ነው የተናገረችው፣ እናትየው እሱን እሱን አይታ እንግዲህ በጣም ደስ ይላል እንደዚህ ቤተሰብ ተሰብስቦ በተለይ የሷም እናት የሱም እናት እንደዚህ ደስተኛ ሆኖ እሷም ደግሞ ሲመረቋቸው ምርቃታቸው በጣም ነው ደስ የሚለው ነበረው። ምርቃታቸው እንግዲህ እውነትም ሌላ ቦታ ነው፣ እንደ ከዚህ ያው የምን እንደመጣች ብቻ እሱን አላክም እንግዲህ፣ በመጣችበት ነው ማለት ነው። እዚህ ሀገር እንደማትኖር ነው እንግዲህ የተናገሩትን ማለት ነው። እና በጣም ደስ ይላል። ደስ ይላል አቀባበላቸው፣ ምናቸው፣ አነጋገራቸው ቤተሰብ ተሰብስቦ እንደዚህ ደስተኛ ሆነው ፊት እንደዚህ ቆንጅዬ ሆነው ሲሉ ደስ የሚለው ማለት ነው። በጣም ሚገር ሚያወል እና የቀለበትም ደግሞ እንግዲህ እናቶች ሁለቱም ደግሞ አግብቶ ወልዶ እንዲሰሙ ጓጉተዋል ማለት ነው። የአላዘር እናት ነው በጣም የሚያጓጉት፣ ሰርጋቸው ሊሆን ይችላል ልጃቸው ማቅፌ ለመቀመጥ በጣም ጓጉቻለሁ ብላ እንግዲህ እሷም ተናግራለች ማለት ነው። ያቺኛው ሰዎች ደስ ይላቸዋል። ምክንያቱም እሷንም እኔ ከእንግዲህ ይህን አክል አመት ባትቀመጡ ቶሎ ብላችሁ ቀለበት አድርጋችሁ ቶሎ ብላችሁ ወደ ጋብቻ ብትገቡ እመርጣለሁ፣ ደስ ይለኛል ብላ እሷም ተናግራለች ማለት ነው። በሚቀጥለው እንግዲህ በቀለበት እንግዲህ እንገናኛለን ብለን በቀለበት ይመጣሉ ብለን ተስፋ እናደርጋለን። ከእንግዲህ ያስቡበታል ማለት ነው። እንግዲህ እንደሚወዳትም ፍቅሯን ነው ገልጾላታል፣ እሷም ትገልጻለች። በመሀላቸው ግን ያ ሴጣን እንዳይገባ እኔ አላም ለሌሊቱ በሮች አላምናቸውም። ትንሽ ቆይና በመሀላቸው ውስጥ የሆነ ሴጣን የሚገባ ነገር አለ፣ የሚጣሉት ነገር አለ። የሚሉ ብራንክ ነው ድራንክ ነው ሚሉ እሱነሱ የሚያጋጭቱ አለ። እሱን ሽንካ ትቀበሉ እናቴውም እሱን አስባ ነው። እና እንደዚህ እንደዚህ አይነት ነገር እንዳትቀበሉ

እንግዲህ እኛም ደግሞ እንመኝላለን ማለት ነው። እስከ መጨረሻ ይሁን ፍቅራችሁ፣ አይለያችሁ። በሌላ ቪዲዮ እስከ ስንገናኝ ድረስ ቤተሰቦች ከወደዳችሁ ላይክ አድርጉ፣ ከሳባስተታች ኮሜንት ያስቀምጡ። መልካም